እ በጉባኤ እውነት ግን እስከ አራት ሰዓት ነው። ግን አሁን ሦስት ሰዓት ከስንት ነው የሚለው? ይናንተ ሦስት ሰዓት ከሀያ ከሀያ አምስት ጥሩ ሰዓት ላይ ነው ያለነው። ቅዳሴውን ቀደም ብለን ነው የጨረስነው። ክቡር መምህራችንም መጥተው ነው ተመልከቱት። ቱባ ቱባ የሆነ ቃል ነበረ እያስቀመጡ ያሉት ያንን እያንዳንዱ የተነከሩት ሁለት ሰዓት ይመጣል። እግዚአብሔር ቤተሰቡት ግን የእናንተንም ህይወት የናንተንም የኑሮ ሁኔታ በመረዳት አጠራ ጠራ ጠራ አድርገው አስቀምጠሉና ይሄ ነው እውቀት ማለት፣ ሰዓታችን በአግባቡ ተጠቅመናል ማለት ነው። እንግዲህ ማታም በጊዜ እንድትመጡ ነገም ተነጎዳያም አዳዲስ ለሆናችሁ ነው ይህንን የምናገረው። ሌላው በጎረቤቶቻችሁ አዳዲስ ሰዎች ተከራይተው ከመጡ ይዛቸኋቸው ነው የእግዚአብሔር ቤት በጊዜሩ ውዳሴ ማርያም አብረን ነው የምናደርሰው። አብረን ጸሎት እንጀምር እንጂ እናንተ አብረን ውዳሴ ማርያም አደርሰን አብረን ዘምረን አብረን እንጀምር እንማር እንጂ። ጥሩ ነው ቀድማችሁ እየመጣችሁ ነው ሁላችሁም ቀድማችሁ በጊዜ የተገኙ ትምህርት አስራ ሁለት ሰዓት ይጀምራል። ውዳሴ ማርያም አስር ሰዓት ይቅርታ፣ ጸሎት አስራ አንድ ሰዓት ይጀምራል። አስራ አንድ ተኩል ዝማሬ ከአስራ ሁለት ሰዓት አስራ አንድ ሰዓት ሳፊ ትምህርት ይጀምራል። አስራ ሁለት ሰዓት ከአርባ ትምህርቱ ያበቃል። ሀያው ደቂቃ ዝማሬና ጸሎች አንድ ሰዓት ላይ ከግቢ እንወጣለን ማለት ነው። እንግዲህ አርፍዳችሁ የምትመጡ ግማሹ ላይ ትደርሳላችሁ ሲታረፍ ትደርሳላችሁ ያመልጣችኋል ማለት ነው። እኛ ሰዓታችንን ጠብቀን አገልግሎቱን እናከናውናለን። ሌላው ስትማሩ የተማራችሁትን በተግባር መፈጸም አለባችሁ። ምን በማድረግ አስራት በኩራታችሁን በማውጣት ስጦታችሁን በማውጣት መባአችሁን በመስጠት የእግዚአብሔር ቤተሰቡ ቀሬ ንብረታችሁ እንዲባረክ ይህንን እየሰጣችሁ መባአችሁን እያስገባችሁ ትምህርቱን እንድትከታተሉ ነው። ወደ ሶስት መልእክት መጣን። አንድ ጥላ እንደዚሁም ደግሞ ወደ ስድስት መቶ ብር አንድ ባኮ ሻማ። እንግዲህ ሶስቱም ብዙ መልእክት አለው በጥቅሉ ግን እግዚአብሔር ያውቃል። ችግራችን ተቀርፏል። ችግራችንን የቀረፈልን አምላካችንን እልል ብላችሁ አመስግኑልን በማለት ይህንን መባአ አምጥተዋል ማለት ነው። ዝማሬው እየተዘመረ መባአችሁን፣ ጥላችሁን፣ ስጦታችሁን መስጠት ትችላላችሁ። ነገር ግን እግዚአብሔር ያውቃል በማለት በቀኝ በግራ በሰሜን በደቡብ ሙዳይ ምጽዋቶች አሉ። በዛ ማስገባት ትችላላችሁ ማለት ነው። ከዚህ በመቀጠል የመጨረሻው ዝማሬ ዝማሬ ትጽጌ ማርያም ትዘምርልናለች ቀጥታ ወደ እርሱ

ያዝምልን በእድሜ በጤና የጠበቅልን እኛንም የዘመርነውን ሰላሳ ስድሳ መቶ ፍሬ እንድናፈራ የአምላካችን የመድኃኒታችን የኢየሱስ ክርስቶስ መልካም ፈቃድ ይሆንልን። የማታ ሰው ይበለን። ወደ መጨረሻው ጸሎት ክርስቲያን በመልእክት አለን። ክቡር የደብራችን ጸሐፊ አንድ መልእክት ስለላኩ ያንን እንናገርና ወደ መጨረሻው ጸሎት እንሄዳለን። እ እፊታችን አንድ እናት ልጅ ይዛ ቆማለች። ሄዳ ጽሕፈት ቤት ከክቡር ጸሐፊያችን አስፈክዳ ነው ማለት ነው። እኔ ህይወት ገዙ እባላለሁ አሁን ከፊታችሁ የቆምኩት የካንሰር ታማሚ ሆኜ ነው። ስለዚህ ህዝበ ክርስቲያኑ ችግሬን ተበርቶ ለቤት ኪራይና ለህክምና የሚሆን እጃችሁን እንድትዘረጉልኝ ከፊታችሁ ቆሜያለሁ፣ ብለዋል ጽፈት ቤት ሄደው አስፈቅደው በክቡር ጸሐፊያችን አማካኝነት ተፈቅዶላቸው ነው የመጡት። ምናልባት አሁን እዚህ ጋር ስትባረኩ እሷን ላታዩዋት ትችላላችሁ። አማካኝ ቦታ ላይ እንድትቆሚ እዛ መውጫው ጋር ይሁን። እዛ ትልቁ ስፒከሩ ጋር ይዋት። እዚህ ጋር ልጅ የታቀፈች ናት። እዛ ጋር ትሄጂ እና መውጫው ላይ ነጠላሽን ታነትፍ ያለሽ እሺ። አሁን እዚህ ጋር ቢሆን አይመችም። እዛ ያሉት እዚህ ጋር ሊመጡ ስለማይችሉ እዛች ስትወጡ ሁላችሁ እዚች ስፒከሯ፣ ነጠላዋን አንጥፋ፣ ልጇን ታቅፋ ያው ትጠይቃችኋለች ማለት ነው። ላሰጣጥ እንዲመች ብዬ ነው። እሺ እንደዛ ይሻለ። ሁላችሁም ሰምታችኋል። ራቅም ያላችሁ፣ ከቀኝ ከግራም ያላችሁ ያላችሁ አይ እዚሁ እንስጣት ካላችሁ እዚሁ መታችሁ። እዚህ ጋር መገፋፋት ስለሚሆን ግን ስትወጡ ሁሉ ሁላችሁም እዛ ሆና እዛ ስትወጡ ስጥራት ማለት ነው። እዚህ ስፒከሩ ጋሽ እሺ። ወደ መጨረሻው ጽሩት ያስተማረን፣ የገሰጸን፣ የመከረን ወደ እግዚአብሔር ስሙ የተመሰገነ ይሁን። ጽን ሰዓት ባርኮ ቀድሶ ቃሉን እንድንሰማ በክብሩ እንድንጎበኝ ባለ ምሕረቱ እንድንገኝ በተለያየ መንገድ በተለያየ ቦታ በዚህ በቅድስና ቦታ እንድንሰበሰብ የፈቀደልን ስሙ የተመሰገነ ይሁን። አሁን ትልቁ ደግሞ ያው ታምሜ አልጠየቃችሁኝም የሚለወኛል በወይናችሁኝም የሚለው አባቶቻችን፣ አሁን መምሩም ሲያስተምሩ ቤተክርስቲያን የመጀመሪያ ጥያቄ ይህ እስከሆነ ድረስ አሁን ደግሞ የታመሙትን ለመጎብኘት ለመጠየቅ ግዴታ ስላለብን ቃሉም ስለሚያዘዘን የተቻለንን ያህል በፊታችን ቁመው ስለ እግዚአብሔር ለው ሲጠይቁ የግድ የሚገባንን ለማድረግ ግዴታ ስላለብን ሁላችንም ይሄ ነገር ለገ የሁላችን የሚደርስ ስለሆነ ሁላችንም የበኩላችን እሻንጆ ወጣ አምላካችን ይርዳል። እንደውም የታመሙትንም በዲያምያለም በቸርነቱ ይማርልን፣ ምሕረቱን ይላክልን። ከዚህ በላይም በየፀበሉ በየሆስፒታሉ በየገዳማቱ ይወድቋሉ። እነሱ በምሕረቱ በቸርነቱ ይጎብኝልን፣ ከበሽታቸው ይፈውስልን፣ እኛንም በደህንነት በቸርነቱ ይጠብቅልን። ዛሬ በሰላም ያግባችሁ። በሰላም ግቡ። በሰላም ዋሉ። በሰላም አውሉ። በሰላም ወደማ ቤት ይመልሰን። እንዲያለና መስገን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል አቤቱ፣ ወደ ፈተና አታግባን፣ ከክፉ አድነን እንጂ መንግሥት ያንተ ናትና ለክብር ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሀሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት። ሰላምታ ለአንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ሥጋን የተበላ ቅድስት ሆይ እግዚአብሔር ከአንቺ ጋር ነውና ተወደውሽ ጀጣች ከመድኃኒታችን ከኢየሱስ ክርስቶስ ጋር ይቅርታና እግረት እለምን።